ዶክተር ልዩ ግርማ እባላለሁ። በሜዲክ ሆስፒታል የአይን ባለሙያ ነኝ። አይን መድረቅ የሚባለው ከሚፈለገው በታች የሆነ የአይን እንባ ወይንም ደግሞ ቴል ፊልም የምንለው ሲኖር ነው። እሱ ምንድን ነው ቴል ፊልም ወይንም ደግሞ እንባ ከተለያዩ ቦታዎች ነው የሚመረተው። ከላይ ሊፒድ ሌየር አለው፣ ከውስጥ ላይ እንደ ፈሳሽ ነገር አለ፣ ከታች ደግሞ ሙሲን ሌየሮች አሉት። የአይን እንባ በእነሱ ምክንያት አንዳንድ ጊዜ ምንድነው የሚሆነው የሚመረተው የእንባ መጠን ሲያንስ ሁለተኛው ደግሞ ተመርቶም ቶሎ ቶሎ ሌሮቹ ኖርማል ካልሆኑ መትነን በመትነን ምክንያት የሚያስፈልገንን ያህል እንባ የአይናችን ብሌን አለች፣ እሷና ሁሉንም እዛ ከቨር ካላደረገ የአይን መድረቅ እንለዋለን። የአይን መድረቅንም የሚመረተው መጠን በተፈጥሮም ምክንያት ሊሆን ይችላል፣ በእኛም የአኗኗር ሁኔታ ሊሆን ይችላል። ለምሳሌ አንድ ግለሰብ ፋን ወይም ደግሞ አየሩ ከፍተኛ የሆነ ቦታ ላይ ሲኖር እንባ ማለት ያው እንትናለ እንደ ውሃ ነው። ውሃ ብለን እንኳን የምንወስደው የመትንን መጠኑ ከጨመረ አንድ እኛ ምክንያት ያመጠነው ነው። ሌላኛው ደግሞ አይናችን እምባው እንዲደርሰው እቺ ሊዷ ወይም ደግሞ ቆቧ ጭፍን ግልጽ ብላ ማድረስ አለባት። እኛ ግን በማናቅ ሰዓት ኮምፒውተር ላይ ሙሉ ሰዓታችን ወይም ስልካችን ላይ አተኩረን በምናይንበት ሰዓት መጀመሪያ የለበሰችው ቲር ፊልሟ ትደርቃለች፣ ኢቫፖሬት ታደርጋለች። ስለዚህ በተፈጥሮ ምክንያት ብቻ ሳይሆን እኛም በምናመጣቸው አንዳንድ ምክንያቶች የአይን መድረቅ ይመጣል። ሌላ በተጨማሪ ደግሞ የተለያዩ መድኃኒቶች አሉ፣ የአይን መድረቅ ሊያስከትሉ የሚችሉ ሌላ ህመም ስንሰጣቸው የእምባ ሌዎቹን ወይም ደግሞ ምርቱን ይቀንሱና የአይን መድረቅ ያመጡብናል ማለት ነው። ስለዚህ መልቲ ፋክቶሪያል ነው። በጣም ብዙ አይነት ምክንያቶች የአይን መድረቅ ያመጣሉ። የመገጣጠሚያ ህመም የሚያመጡ ህመሞች፣ የእንባ የሚያመነጨው ግላንድ ላይ የሚመጡ ጉዳቶች፣ ሁሉም እንደዚህ ሁሉም የአይን እንባ መድረቅ ወይም ድራይ ሲንድረም ሊያመጡ ይችላሉ ማለት ነው። እንደ ማንኛውም ህመም የአይን መድረቅ መከላከል፣ ለምሳሌ አንድ ባለሙያ ኮምፒውተር ላይ ቀኑ ሙሉ የሚሰራ ከሆነ አንድ በመነጽር ታዞለት መነጽር ማድረግ ሊኖርበት ይችላል። ሁለት ደግሞ በመሀል በመሀል ለምሳሌ በ15 ደቂቃ በደቂቃ በ30 ደቂቃ ዞር ብሎ አይኑን ጭፍን ግልጽ ጭፍን ግል ወደ ራቅ አቅጣጫ አይቶ የአይኑን ማራስ ወይም ደግሞ እንዲሸፍነው ማድረግ አለበት። የመጀመሪያው። ሁለተኛ የምንሰራበት ኢንቫሮንመንት በጣም ንፋሳማ፣ ከፍተኛ የሆነ ፋን ይሄ ንትን አላ ቬንትሌተር እንደሱ አይነት ከሆነ ድራይ አይ ያመጡ ስለሚችሉ እንደሱ አይነት ነገሮችን ማስወገድ ሜዲኬሽኖች በመድኃኒት ምክንያት የሚመጡት ድራያዎች ወይም ደግሞ የአይን መድረቅ ህመም ከሆነ ደግሞ ሜዲኬሽኖችን ከመድኃኒቶችን ከባለሙያ ጋር ተነጋግሮ መቀነስ ያስፈልጋል ማለት ነው። ሌላኛው ደግሞ ይሄ እነዚህን የሚያደረግን አርቲፊሻል እንባዎች አሉ እንደ ምትክ የሚሰጡ ማለት ነው። የአይን መድረቅ በሚከሰበትበት ሰዓት ታካሚ ህክምና ክራይቴሪያዎች አሉት። አሁን አንድ ሰው የአይን መድረቅ አለበት ሲባል መድረቅ አለበት አለ ምን ያህል ነው? የእንባው መጠን ምን ያህል ነው? ቴስቶች አሉ። ፍሎረሲን የሚባሉ ቴስቶችን አድርገን ነው መጨረሻ ላይ ነው አንድ ሰው የአይን መድረቅ አለበት የሚባለው እንጂ ዝም ብሎ የአይን መድረቅ አለበት። እሱ ከታወቀ ለምሳሌ ይሄ የሚመነጨው ከሆነ ችግሩ ቲር ናቹራል ወይም ደግሞ አርቲፊሻል እንባዎችን መስጠት እንችላለን ማለት ነው። ከእነሱ ሳይሆን ደግሞ ሌላ ሌላ ምክንያት ኢቫፖሬት እያደረገን ከሆነ ሌላ ህክምናዎች አሉ። እስቲል የእንባ ትቦችን እስከ መድፈን ድረስ የሚደረጉ የአይን ላይን ድርቀት የሚሰጡ እስከ ሰርጀሪ የሚደርሱ ህክምናዎች አሉ ማለት ነው። ግን ህክምና አለው። ዋናው ነገር ግን ማህበረሰቡ ምልክቶች ይሰጥሻል። የአይን መድረቅ መን መቆርቆር፣ መቅላት፣ አይን ከንፈርት መስናት ማለት የሆነ ኮንፈርቴሽን መንሳት ይኖረዋል። እዚህ ጋር እንደ የአይን አርም ሊይዝ ይችላል። ብዙ ምክንያቶች ሊኖሩት ይችላሉ። ምልክቶች ሊያሳዩ ይችላል። እሱም በሚሰማው ሰዓት ህክምና ቼክ አድርጎ እሱ ብቻ አይደለም እንደዚህ አይነት ህመሞችን የሚያመጣው፣ የተለያዩ ህመሞች ያመጣል። አንድ በምን ምክንያት ነው አይኔ እንደዚህ ሆኖ የሚሆነውን ማወቅ አለበት። ሁለት ደግሞ ድራይ ወይም ደግሞ የአይን መድረቅ ሆኖ ከተገኘ አስፈላጊውን ህክምና ቅድም እንደነገርኩሽ መውሰድ ይችላል ማለት ነው።